መልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሁለቱ የፋኖ መዋቅሮች መሀል እየተካሄደ ያለው ወደ አንድነት የመምጣቱ ሂደት ወደ ማጠቃለያ ምዕራፉ ላይ መድረሱ ተገለጸ። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አፋህድ ሲያደርጉት የነበሩትን ውይይት በማጠናቀቅ ወደ አንድነት ለመምጣት የጀመሩትን ጉዞም በቅርቡ አጠናቀው መግለጫ እንደሚሰጡ ይጠበቃል። በተለያዩ አውደ ግንባሮች ሁለቱ መዋቅሮች በጋራ ሆነው በ የአገዛዙ ጥምር ሰራዊት ላይ የሚያደርሱትም ጥቃት ተጠናክሮ ቀጥሏል። በተለያዩ ቀጠናዎች የሚደረጉት ውጊያዎች በቀጠለበት በዚህ ሰሞንም የአገዛዙ ሰራዊት አባላት በከፍተኛ ቁጥር እጃቸውን እየሰጡ ይገኛሉ። በጥምር ጦር ውስጥ ያሉት የአድማ በታኝ የሚሊሻና መደበኛው የመከላከያ ሰራዊት አባላት መሳሪያቸውን እየያዙ በቡድን እየሆኑ ወደ አቅራቢያቸው የፋኖ ቀጠና በመግባት እጃቸውን በመስጠት ላይ መሆናቸውን ያገኘናቸው መረጃዎች ያመለክታል። በወቅታዊው የአማራ ክልል የህልውና ተጋድሎ ዙሪያ ከዘውትር ተሳታፊያችን የሚቀርቡ መረጃዎችን ቀጥለን እንሰማለን። በማዕከላዊ ጎንደር፣ በጎንደር በዋናነት በአዲስ ዘመን አቅራቢያ በሚገኙ ሚካኤል ደብር ተብላ በምትጠቀስ ቀበሌ ይቺ ቀበሌ እንግዲህ ለሶስት ተከታታይ አመታት የፋኖ ኃይሎች ይዞታቸውን ሳያስደፍሩ የመጣውን ኃይል በተደጋጋሚ ጊዜ እየመጡ እየመከቱ እየመለሱ ያችን ቦታ ወደ በለሳ ወደ አርባያ እንዲሁም ወደ ሰቆጣ አካባቢ ወደ ላሊበላ እና ወደ ጋሸን አካባቢ የመውጫ ቁልፍ ስትራቴጂ ቦታ ነች። ሲያስፈልግም ደግሞ ወደ ደቡብ ጎንደር እና ከባህር ዳር ወደ ጎንደር ከተማ በሚወስደው የአስፋልት መንገድን ለመቆጣጠር እና ለመቁረጥ በጣም በቅርብ ርቀት የምትገኝ እጅግ በጣም ወታደራዊ ጠቀሜታዋ የጎላ ከተማ ነች። ይች ሚካኤል ደብርን ለመቆጣጠር የፋኖ ጠንካራ ይዞታ ከዚህ እየተወረወሩ በጣም በከፍተኛ ደረጃ ጉዳት እያደረሱብን ነው በማለት በአምስት መንግስት አቅጣጫ በሌሊት ከበባ ለመፈፀም ከአዲስ ዘመን በዘርጣ አስታ በኩል አድርጎ ወደ ሚካኤል ደብር ለተንቀሳቀሰ አንድ አይላለ ሁለተኛ፣ እንዲሁም ከአዲስ ዘመን ጣራ ገዳምን አድርጎ አርኖ ጋርኖን አቋርጦ ወደ ሚካኤል ደብር እንቅስቃሴ ያድርጓል። ሌላው ከጸዳ በአርኖ ጋርኖ አድርጎ ሶስተኛ ክፍለ ጦር ተንቀሳቅሶ ነበረ። በአራተኛ ደረጃ ከደጎማ እንዲሁ ወደ ሚካኤል ደብር ሄደ ክፍለ ጦር አለ። በአምስተኛ ከአርባያ በለሳ ወደ ሚካኤል ደብር ጉዞ የበላይ ዘለቀ እዝን ለመምታት ዳግማዊ ቴዎድሮስ አምስተኛ ኮር በመልሶ ማጥቃት ከፍተኛ ውጊያ ማድረግና ይህን ቦታ ላለማስደፈር ትንቅንቅ እያደረገ እንደሚገኝና እስከአሁን ሰዓት የደረሰኝ መረጃ በተለይ በሶስት አቅጣጫ የመጣው ከአዲስ ዘመን አድርጎ በአስታ በኩል የሄደው ኃይል እንደተጎዳ እና ሌላ ተጨማሪ ኃይ ሊመጣለት ባለመቻሉ ለማጥቃት የሄደው ሀይል በአስታ በኩል የተከበበውን ኃይል ከምት ለማዳን ራሱ ወደ መከላከል እንደ አወረደ ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ እንግዲህ በጎጃም አንድ መቶ አምስተኛ ኮር አምሳ አምስተኛ ክፍለ ጦር በአቸፈር ወንድዬ አውትሌት ተብላ በምትጠቀሰው ከተማ ለመቆጣጠር የወጣው የአገዛዙ ጦር በመልሶ ማጥቃት ጉዳት ደርሶበት ወደ አቸፈር ወንድዬ ከተማ እንደተመለሰ ነው መረጃዎች የሚያመላክቱት። በዚህ ውጊያ እየተደረገ ባለበት ሰዓት ሌላው ኃይል ተጨማሪ ኃይል ሂዶ የተጨማሪ ውጊያ እንዳያደርግ በባህር ዳር በቅርብ ርቀት የምትገኘው ጭንባ ከተማ ላይ የፋኖ ኃይሎች ጥቃት በመፈጸም ከፍተኛ የሆነ ተጋድሎ ሲያደርጉ መዋላቸውንና ዋና እችንን አውትሌት የምትባለውን ላለማስደፈር ከፍተኛ ተጋድሎ ካደረጉ በኋላ የመጣውን ሀይል መክተው መመለሳቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ወሎ በቆቦ ወረዳ አዲስ ቅኝ በተባለ ቦታ ላይ ከባድ ውጊያ መደረጉና ለማጥቃት የተንቀሳቀሰው ሀይል ተመቶ መሸሹን ለማወቅ ተችሏል። በተለይ ዳውንትን እና ፀሐይ መውጫን ለመቆጣጠር እና የምስራቅ አማራን ኮርን ለመምታት ከፍተኛ ጥረት ያደረገው የአገዛዙ ጦር ከደጋው መብረ እንዲሁም ከምስራቅ አማራ ኮር ሁለትና ከዞብላምባ ክፍለ ጦር የተወጣጡ ኃይሎች ከፍተኛ የሆነ ጉዳት እንዳደረሱበት ለማወቅ ተችሏል። የመንግስት ከፍተኛ ቁጥር ያለው ኃይል ድላንታንና ፀሐይ መውጫን ለመቆጣጠር ከተምታ ተነስቶ በወገል ጤና በኩል አድርጎ እንቅስቃሴ ያደረገ ቢሆንም በተደረገ ውጊያ ወታደራዊ መኮንኖችን ጨምሮ በርካታ የሰራዊቱ አባላት እንደተመቱበት መረጃዎችን ለማግኘት ይችላላል። ከጋሴና እንዲሁም ከኮን ወደ ዳውንትና ልጤና ተንቀሳቅሶ ለማገዝ የሄደው ኃይል ከተሞችን መቆጣጠር ሳይችል ቀርቶ ተመቶ ወደ ጋሸና ከተማ አፈግፍጎ እንደተመለሰ መረጃዎች ያመላክታሉ። ተጨማሪ ኃይል ከጋሸናና ከኮን የሄደው ኃይል የተመታውና ጉዳት የደረሰበት ኃይል፣ ሌላ መከላከል ይችልለት ኃይል ባለመኖሩ በጋሸና ኮንክሪት ምሽግ ውስጥ ራሱን ቀብሮ ወደ መከላከል መግባቱን ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ በአማራ ክልል በምስራቅ ጎጃም ዞን በሉማሜ ከተማ የክልሉ እርሰ መስተዳደር አረጋ ከበደን ጨምሮ የዞንና የወረዳ አመራሮች ህዝባዊ ስብሰባ ለማድረግ አንድ ሰዓት ስብሰባው ከተደረገ በኋላ ተከታታይ የሆነ የሞርጠር ጥቃት በማድረጋቸው ከሉማኔ ከተማ ስብሰባውን አቋርጠው ወደ ደብረ ማርቆስ መሸሸቸውንና የክልሉና የዞን እንዲሁም የወረዳ ከፍተኛ አመራሮች በስብሰባው ላይ የነበረውን ሂደት አቋርጠው በመከላከያ ታጅበው ወደ ደብረ ማርቆስ ከተማ እንደገቡና በደብረ ማርቆስ ከተማም ህዝባዊ ስብሰባ በማለት የሀገር ሽማግሌዎችን ብቻ ጠርተው ከፍተኛ የሆነ ጭቅጭቅ ተፈጥሮ እናንተ በደብረ ኤልያስ የፈጸማችሁት ወንጀል ሳይንሳችሁ አሁንም በተለያዩ አካባቢዎች ሰራዊቱን አሰማርታችሁ ቄስና መነኩሴ ሸዎችን ሳይቀር ሴቶችን እየደፈራችሁና እየገደላችሁ ጡት እየቆረጣችሁ በማለት ከፍተኛ የሆነ ጭቅጭቅ ተነስቶ ያለ ስምምነት መበተኑንና በተለይ በመከላከያ የጦር አዛዡ ቢያንስ እንኳን ለልማቱ ምስጋና ማቅረብ ሲገባችሁ እንደገና መልሳችሁ ትወቅሱናላችሁ፣ በማለት ጭቅጭቅ ውስጥ ገብተው እንደነበርና የማርቆሱን ስብሰባ ያለ ውጤት እንደተጠናቀቀ ለማወቅ ተችሏል። ይህ በእንዲህ እንዳለ ከወረታ አቅራቢያ ታንኳና ዝንጥል በተባሉ ቦታዎች ላይ የደፈጣ ጥቃት ተፈጽሞ በሁለት ኦራል ሲንቀሳቀስ የነበረ የአድማ ብተና ኃይል ጉዳት እንደደረሰበት ለማወቅ ተችሏል። በሌላ አቅጣጫ በፋግታ ለኮማ ወረዳ አዲስ ቅዳም ከተማ አቅራቢያ በተደረገ ከፍተኛ ውጊያ ከፍተኛ ክሳራ የደረሰበት የአገዛዙ ጦር ውጊያ አበላሽታቸዋል በሚል መስመራዊ መኮንኖችን መረሸኑን መረጃዎች አመላክታሉ። ከአዲስ ቅዳም ወጦ ወደ ድማማ ሲጓዝ የነበረው የአገዛዙ ጦር ከፋኖ ኃይሎች ከፍተኛ የመልሶ ማጥቃት ደርሶበት ወደ አሸዋ ወደ ተባለች መሸሽቱን ለማወቅ ተችሏል። በትናንትና ሁለትም እንዲሁ በሽንዲ ወረዳ ከፍተኛ ውጊያ እየተደረገ ሲሆን ከማንኩሳ አቅራቢያ ከምዕራብ ጎጃም ዋና ከተማ አስራ አምስት ኪሎ ሜትር ርቀት ላይ የምትገኘው ዛባቄዮን የምትባል ቀበሌ ላይም የፋኖ ኃይሎች ሰርገው በመግባት በአድማ ብተናና በመከላከያዩ ላይ ከፍተኛ ጉዳት ማድረሳቸውን መረጃዎች እያመላከቱ ይገኛሉ። በመጨረሻም በሰሜን ወሎ በራያ ቆቦ ዞብላ አምባ ክፍለ ጦር አራተኛ በረኛው ሻለቃ በተኩለሽ ዙሪያ መሽጎ በነበረው የአገዛዙ ጦር ላይ ጥቃት ፈጽሞ በምሽግ ላይ የነበረውን ኃይል በመደምሰስ አንደኛውን ምሽግ ሙሉ በሙሉ መቆጣጠር መቻላቸውን አስታውቋል። በዚህ በተኩለሽ ምሽግ ላይ በገና ጾም በሬ አርገው የመከላከያ ሰራዊቱ ያለምንም አጀባ እና ያለምንም ቃኝ፣ ያለምንም ጥበቃ ፌሽታ እና ደስታ በነበሩበት ሰዓት የፋኖ ኃይሎች ተስበው በመግባት አገዛዙ ጦር ላይ ከፍተኛ የሆነ ጉዳት እንዳደረሱበትና ምሽጉንም መቆጣጠራቸውን ከምሽጉ የወጣው ኃይልም ወደ ሌላ የወታደራዊ ካም መሸሽ መቻሉን መረጃዎች አመላክተዋል። በጣም አመሰግናለሁ እንግዲህ፣ ሌሎች ከፋኖ ጋር የተያያዙ መረጃዎችም አሉ። ቀደም ሲል ከጠቀስካቸው የአውደ ውጊያ ውሎች በተጨማሪ በመነሻ ላይ ያነሳውት ሁለቱ የአማራ ፋኖ ህዝባዊ ድርጅት እና የአማራ ፋኖ ብሔራዊ ኃይል በተወጣጡ ሻለቆች የተመራ ለሁለት ተከታታይ ቀናት የተደረገ የቅንጅት ኦፕሬሽን መካሄዱም ተሰምቷል። በዚህም ከጃማ ደገሎ ለላ ወረዳ እንዲሁም ከደሴ ከተማ ወደ ደገር ከተማ በመንቀሳቀስ የአማራ ፋኖ የቅንጅት ኦፕሬሽን ማለት ነው ውጊያ የተካሄደ ሲሆን በዚያው አካባቢ ካደረገ በኋላ የአገዛዙ ሰራዊት የሻለቃ መሪን ጨምሮ በርካቶች የተመቱበትና የተገደሉበት ጥቃት መፈጸሙን ነው ከስፍራው የደረሰን ዜና የሚያመለክተው። በዚህም በደገር ከተማ አቅራቢያ የሚገኘው ደንጉ ተራራ ዙሪያ ያለው ጥብቅ ደን ውስጥ ተተክሎ የነበሩት ሞርታር አረር ዙ 23ና ቢኤም ከባድ መሳሪያዎች በጥቃት መውደማቸውን ነው ከአማራ ፋኖ አደረጃጀቶች የደረሰን መረጃ የሚያመለክተው። እንግዲህ ጥቃቱ በየአቅጣጫው ቀጥሏል። ከባድ መሳሪያዎችንም እያ ቃጠሉ እየማረኩ እንዳለ እየተረዳነው። አሁን ከአማራ ፋኖ ብሔራዊ ኃይል ቴድሮስ እዝ የሚደርሰን መረጃ እንደሚያመለክተው በየሰዓቱ ቁጥራቸው አነስ አነስ እያሉ ወታደሮች እየመጡ እጅ እየሰጡ ይገኛሉ። አስር አምስት፣ አስራ ሁለት እንደዚህ ቁጥራቸው የተለያየ ነው። ግን በቡድን በተናጠልም እየሆኑ በመምጣት እጃቸውን በመስጠት ላይ ናቸው። በቀን በአማካይ ከሀምሳ በላይ የአገዛዙ የጥምር ሰራዊት አባላት ናቸው እጃቸውን እየሰጡ ያሉት ለዛ ቀጠና ብቻ። ይህ የሚያመለክተው በየዕለቱ የሰራዊቱ መበታትና መፈራረስ በ በዚሁ ከቀጠለ ምናልባት በቅርብ ጊዜ አብይ አህመድ በአማራ ክልል ያለውን የመጨረሻ አቋሙን የሚያሳውቅበት ጊዜ እንደሚመጣ ነው ግምቱ እየተሰማ ያለው። ሌላው እንግዲህ ከፋኖ ጋር በተያያዘ ከዓለም አቀፉ ማህበረሰብ ጋር ተገናኝቶ እየተነሳ ይገኛል። ፋኖን የተመለከቱ ዘገባዎች እየወጡ ነው። በአማራ ክልል ያለውን አጠቃላይ የአገዛዙን ጭካን የሚያሳዩ ሪፖርቶች እየወጡ ነው። ሰሞኑን ዘጋርዲያን ያወጣው አለ። ባለፈው ቢቢሲ እንደዚሁ በአማራ ክልል ያለውን ሰቆቃ የዘገበበት እንደዚሁ ሪፖርት ወጥቷል። ትናንት እንደሰማነው ከሆነ የእንግሊዝ የውጭ ጉዳይ መስሪያ ቤት አንድ የፋኖን እውቅና የሚገልጽ ደብዳቤ ነው ለንደን ለሚገኙት የለንደን ፋኖዎች የሰጡት። እንዲህ አይነቱ ነገር ቀላል አይደለም። ፋኖ በዓለም አቀፍ ደረጃ እውቅና እያገኘ በስምም እየተጠራ ነው። ይሄ መጨረሻ ማለት አይደለም። እውቅና አገኘ ማለት የትግሉ መጨረሻ ነው ማለት አይደለም። ነገር ግን የስም ማጥፋትና አጠቃላይ ፋኖን የማይገልጹ የተለያዩ ሪፖርቶች በአገዛዙ በተቀናጀ መልኩ እየወጡ በመሆኑ ያንን የሚያፈርሱ ነገሮችን እየሰማን ያለ ነው። ዓለም አቀፉ ማህበረሰብ ስለ ፋኖ በደንብ እየተረዳ ነው የሚመጣው። ፋኖ ትግሉን አጠናክሮ መቀጠል አለበት እና አሜሪካንም ከዚህ አንጻር አቋማቸውን እያስተካከሉ እንደሚመጡና በቅርቡ ፋኖን የተመለከተ አዎንታዊ አቋም በይፋ ሊገለጽ እንደሚችል ባለፈውም በዘገባችን መጥቀሳችን ይታወሳል። እነዚህ ነገሮች የሚያሳዩት የፋኖ ቀጣ አቅጣጫ በአለም አቀፍ ደረጃም በሀገር ውስጥ ትግልም የተሳካና ውጤታማ እየሆነ እንደሚመጣ የሚያመላክት ነው ማለት ይቻላል። መሳ ይህ ነገር ሳይሆን ቢቀር እኮ ነው የሚገርመን። ምክንያቱም የፋኖ ኃይሎች እየተዋጉ ባሉባቸው የውጊያ ቀጠናዎች ላይ ማህበረሰቡን አይደለም የማረኳቸውን የመንግስት አጣቂ እንኳን እንዴት እንደሚይዙ እንዴት እንደሚያክሙ እንዴት ህይወታቸውን ለማዳን ራሳቸው ዋጋ እንደሚከፍሉ አይተናል። በዘመቻ አደማሊ የተማረከ አንድ ኮሎኔል ከቦታው መከላከያ ሰራዊት ይመጣልና ሊገለው ይችላል በማለት በቃሬዛ ተሸክመው ህክምና በሚያገኝበት ቦታና፣ ጤንነቱ በሚጠበቅበት ሰላሙ በሚጠበቅበት ቦታ ከወሰዱት በኋላ የመንግስት ኃይል እኮ ሂዶ በድሮውን ነው የገደለው፣ የራሱን ጦር። ነገር ግን የፋኖ ኃይሎች የማረኩትን ሰራዊት በሙሉ ሲችሉ ወደ ቤተሰቦቻቸው ገንዘብ ሰጠው እየላኩ መታወቂያ ወጠው ዩኒፎርማቸውን አስቀይረው ልብስ ገዝተው ጫማ ገዝተው በተለያየ ገንዘብ አዋጠው ከፍለው ወደ የቤተሰቦቻቸው ይልካሉ። ፍቃደኛ የሆነውን ደግሞ ከራሳቸው ጋር ቀላቅለው ስልጠና እንዲወስዱ በማድረግ የፋኖን ወታደራዊ ቁመና ከተላበሱ በኋላ ወደ ውጊያ ቀጠና እንዲገቡ ያደርጓቸዋል። ሕፃናት ለውትድርና እድሜያቸው ያልደረሱ ወጣቶችን አሰናብተው ወደ ቤተሰብ እንዋጋ ቢሉ እንኳን ከእናንተ ጋር ሁነን ነው ምንዋጋ ሲሉ እንኳን እድሜያቸው አልደረሰም በማለት ወደ እየላኳቸው ነው የሚገኙ። ስለዚህ መንግስታት ይሁን የዓለም አቀፍ ድርጅቶች ለፋኖ የሰጡት እውቅና የስራቸው መልካም ውጤት ማሳያ ነው ብለን ነው የምናምነው። ምክንያቱም የአገዛዙ ጦር መንግስት የሚያክል የሚባል ስም ተሸክሞ የማረከውን ሰራዊት እንዴት አድርጎ እንደሚገል በሆስፒታል ውስጥ ፋኖ ያልሆኑ ነገር ግን በግል ጥል ምክንያት ቆስለው እርስ በርሳቸው ተቋስለው የገቡ በእርሻ መገፋፋት፣ በከብት ስርቆት፣ በምናም ምክንያት ተጎዳርተው የገቡ ፀጉራቸው ጎፈር ያለ ሰዎችን ሆስፒታል ገብቶ እነሱን እየገደለ ሐኪሞችን እየደበደበ እያሰረ እየገደለ ለምን አከማቸዋቸው ብሎ ይሄ ከመንግስታ ባህሪ በየትኛውም ዓለም ሰምተነው እና አይተነው የማናውቀው ድርጊት እየፈጸመ ስለሚገኝ አሁን በዚህ ሰዓት የፋኖ ኃይሎች የመንግስትን ቁመና እየተላበሱ እንደመጡና ይሄንንም ደግሞ የአለም መንግስታት በተለይ የምዕራብ መንግስታት ሳይወዱ በግድ እንደተቀበሉት ነው እኔ የማምነው። ይሄ ነገር የፋኖ ጥንካሬ ብቻ ሳይሆን የዲያስፖራውን ጥረት ነው። በተለይ ደግሞ የለንደን ፋኖ በውርጭ እና በብርድ ሌት ተቀን እየወጣ በወር አንድ ጊዜ በአስራ አምስት ቀን አንድ ጊዜ እየወጣ መንግስታትን ተቋማትን የተለያዩ ድርጅቶችን እያስጨነቀ ፍጹም ሰላማዊ የሆነ የፖለቲካ እንቅስቃሴ እያደረገ ውጤት ማምጣቱ እጅግ በጣም ለሌሎች አካባቢዎች በተለይ ለሌሎች የአውሮፓና የአሜሪካ ሀገራት ለሚኖሩ ዲያስፖራዎች ምሳሌ በመሆኑ እውነት ትክክለኛ ስም ነው ለንደን ፋኖ ተብሎ ስሙ መሰጠቱ ይገባዋል ባይነኝ። የምዕራብ መንግስታት አጠቃላይ ለፋኖ እየሰጡ ያሉት እውቅና አንተ እንዳልከው ቅድም ዘጋርዲያን ሪፖርት ያወጣው በስማበለው ሳይሆን በቦታው ላይ ተገንቶ ከመቶ ኪሎ ሜትሮች ያልተናነሰ በእግሩ ተጉዞ የፋኖን ጠንካራ ደካማ ጎን መከላከያን ጠንካራ ደካማ ጎን አይቶ ትክክለኛ ፍትህና ፍርድ የሰጠበት የሚዲያ ተቋም መሆኑን ነው ማየት የቻለው። ይሄ የፋኖ ኃይሎችን የበለጠ ያበራታቸዋል። መከላከያው እየፈረሰ እንደሆነ አውቋል። በጣም በርካታ የአማራ ክልል አካባቢዎች በፋኖ ቁጥጥር ስር ሁነው ሰላማዊ ኑሮ ህዝቡ እየኖረ እንደሆነ ለማየት ነው የተሻለው። ግን በአጠቃላይ ፋኖዎች በአጭር ጊዜ ውስጥ መከላከያ እየፈረሰ እንደሆነ አውቀው የበለጠ ጉልበታቸውን አጠናክረው ወደ ሙሉ ማጥቃት የሚሄዱበት ጊዜ ሩቅ አይደለም ባይነኝ። በቀናት ልዩነት በመቶዎች የሚቆጠሩ በተለያዩ ህጋ ቀጠናዎች ላይ መከላከያውን እየከዱ ትጥቃቸውን እና ስንቃቸውን ሙሉ በሙሉ መሳሪያቸውንና ትጥቃቸውን እያያዙ ከፋኖ ኃይሎች እየሄዱ እየተቀላቀሉ እንደሚገኙ ነው መረጃዎችን የሚያመላክቱት። ስናይፐሮችን፣ ብሬኖችን፣ ድሽቃዎችን የተናጠል ክላሾችን ሳይቀር እየተሸከሙ ነው እየሄዱ ለፋኖ ጉልበት እየሆኑ ያሉት። ይሄ የሚያሳየው በዚህኛው በኩል መከላከያው እየደከመ እየፈረሰ እየተሰላቸ በህዝብም እየተጠላ የመጣ ስርዓት መሆኑን ስላወቁ ጭምር እንደው እንዲያዝልኝ ይፈልጋለሁ መሳይ። እንግዲህ ሌላው ከሀገራዊ ምክክር ኮሚሽኑ ጋር በተያዘ አንድ የተነሳ ነገር አለ። ሀገራዊ ምክክር ኮሚሽኑ በተደጋጋሚ ከታጠቁ ኃይሎች ጋር በአካባቢና በተለያየ መልኩ እየተገናኙ መሆናቸውን የሚገልጹ መረጃዎችን ሲያወጡ ከርመው፣ በመጨረሻም ማንም አጠገባቸው እንደሌለ ምናልባትም፣ የተገናኛቸው ካሉም ሰርገው የገቡ የብልጽግናን ተልዕኮ ለማሳካት ብለው ፋኖች መንደር የዘለቁት ናቸው። እነሱ ወደ እናት ድርጅታቸው እየተመለሱ ከመሆን ባለፈ በኮሚሽኑ ጥሪ ወይም በኮሚሽኑ እቅድ ውስጥ ገብተው የአብይ አህመድን የጨረባ ኮሚሽን የሚያዳምቁ የፋኖ መዋቅሮች እንደሌሉ ይታወቃል። ሰሞኑን ሌላ አንድ አጀንዳም ይዘው መጥተዋል። ታጣቂዎች ወደ ምክክር የመግባት ፍላጎት ካላቸው ከሌላ እንዲሰጣቸው ከዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበር ጋር ውይይት አድርጌአለሁ የሚል ነገር ደግሞ አንስተዋል። ቀድሞውኑ ማን ምክክር ውስጥ መግባት ፈለገ? በአብይ አህመድ ድግስ ውስጥ ለመታደም አደለም ፍቃደኝነት፣ ፍላጎት የሌለው በአንጻሩ ኮሚሽኑ የአብይ አህመድ ቀኝ እጅ መሆኑን ህጻን አዋቂው ባወቀበትና በተረዳበት በዚህን ጊዜ እንዲህ አይነት ታጣቂዎችን ከሌሎች ጋር ተነጋግረን ከለላ እንዲሰጣቸው እናደርጋለን ነው። በአሁኑ ሰዓት የአብይ አገዛዝና ፋኖች አቅማቸው እንኳን የተለያየ ነው። አገዛዙ እየተዳከመ ነው፣ ፋኖ በአንጻሩ እየተጠናከረ ነው። ማን ለማን ነው ከለላ የሚሰጠው የሚለው ጥያቄ ይነሳል። ምናልባትም ራሳቸውን ለማክሰፍና አገዛዙ ጠንካራ አድርጎ ለማሳየት እንዲህ አይነቱን መግለጫ ስጡ እያለ አብይ አህመድ እየላካቸው እንደሆነ መገመት የሚቻል ጉዳይ ነው። ፋኖች እንኳን አለን በዚህ ምክክር ኮሚሽን ይቅርና አብይ ከሚባል ሰው ጋር ባለበት ቦታ ላይ ለድርድር አንቀመጥም፣ ድርድር በብልጽግና መቃብር ላይ ነው ብለው ትግላቸውን እያጠናከሩ ባሉበት በዚህን ወቅት ላይ ከሌላ ከሰጠናቸው ወደ ምክክሩ ሂደት እንዲገቡ እኛም ጥረት እያደረግን ነው የሚል ነገር አሁንም እያነሱ ነው። ምን ማለት ይቻላል? መሳይ መከላከያ እኮ ባህሪውና ዋነኛ መገለጫው ሆነ እኮ መከላከያው ሲመታበትና ተዳከመ ባለበት ጊዜ አንዴ እርቅ ይላል፣ አንዴ ድርድር ይላል፣ አንዴ ዋስትና እንሰጣቸዋለን መሳሪያቸው ያስረክባችሁ ግቡ ይላል። ጨንቆታል። በጣም በአጠቃላይ የሚሰጠው መግለጫ እርስ በርሱ የሚጣረስ ነው ሁኖ ያገኘውት። እንደገና ደግሞ የፋኖ ኃይሎች መቸም የሽምቅ ተዋጊዎች ናቸው ና ለአስራ አምስት ቀን ለአስር ቀን ሙጌ አድርገው እረፍት ያስፈልጋቸዋል። ተተኳሾችን ያደራጃሉ ሰራዊቱን እንደገና መልሶ ያደራጃሉ። ይህንን በሚያደርጉበት ጊዜ ውጊያው ተቀሳቅቷል በሚል ሂሳብ ጥቃት በአንዳንድ ቦታዎች ላይ አደረስኩ ብሎ በሚገምትበት ሰዓት ደግሞ አባረር ናቸው፣ ገዳም አስገባ ናቸው፣ ሰራዊቱ ተበትኗል። ከእንግዲህ በኋላ መከላከያ ለዚህ ሽፍታ ኃይል አይደለም የተደራጀው አጠቃላይ በምስራቅ አፍሪካ የማይገፋና የማይወድቅ ኃይል የለም በማለት ቡራ ከረዩ ይላሉ። ራስ በራሱ የሚጋጭ ነገር እኮ ነው። በትናንትናው ዕለት በሉማሚያ አካባቢ ራ ክልል ፕሬዚዳንት ከወታደራዊ ጀኔራሎች ጋር ሂዶ ህዝቡን ሰብስቦ ልመና ልመና ቀረሽ ንግግር ነው ያደረገው። እናንተ እባካችሁ ፋኖዎችን እንደራደር ብሏቸው፣ ጠየቅን፣ እንደራደር ብለን ጠየቅን፣ ነገር ግን እነሱ ፈቃደኞች አይደሉም ብሎ ፊት ለፊት ነው የተናገረው። ይሄ የሚያሳየው እኮ የድርድር ስርዓትና ሂደትን የማያውቅ መሆኑን ነው። በአጠቃላይ ተዳከምኩ፣ ተበተንኩ ባለበት ሰዓት ልመና ነው የሚይዘው። ጠነኮርኩ ባለበት ሰዓት ደግሞ ያው ያዙኝ ልቀቁኝ የማለት ባህሪው እንደቀጠለ ነው። ከዚህ ስርዓት የሚጠበቅ ምንም ነገር የለም። በጉልበት ብቻ የሚወርድ ስርዓት መሆኑን አውቆ የፋኖ ኃይል ተጠናክሮ መቀጠል መቻል እንዳለበት፣ ከዛ ውጭ ግን የፋኖ ኃይሎች እየተዳከሙ ሲመጡ ለፋኖ ብቻ አይደለም መከራው፣ በተለይ ለአማራ ከዛ አልፎ ደግሞ ለኢትዮጵያ ህዝብ በዛም አለፍ ሲል ደግሞ ለምስራቅ አፍሪካ እጅግ በጣም አደገኛ የሆነ ስርዓት በመሆኑ ይህንን አውቆ የፋኖ ኃይል ከዚህ ሰውዬ ጋር ተቀንጠን ፊት ለፊት መነጋገር አንችልም፣ መጀመሪያ በአማራ ክልል ያለውን ሰራዊት ያስወጣ ካስወጣ በኋላ የክልሉ መንግስት ምስልን ያስተዳደርንም አባሮ እንቅጩን ነግረውታል። ፊት ለፊት አቋማቸውን አሳውቀዋል። ድርድር ጠልተው አይደለም። ነገር ግን ይህ ስርዓት የድርድር መንግስት አይደለም። የውይይት ሰላምን ለማምጣት የሚችል መንግስት አይደለም። አሁን በተለያዩ አካባቢዎች ነጋዴዎችን ገንዘብ አምጡ እያለ እየቀማ ያለው ለተተኳሽ መግዣ፣ ለሰራዊቱ ስንቅና ትጥቅ መግዣ በጣም ሲደክም ደግሞ ሰራዊቱን ወደ ገጠር ልኮ ዘርፋችሁ ብሉ በማለት ጎተራ ሳይቀር ሊጥ ሳይቀር እየቀማ በእናቶች ምጣድ ላይ ራሱ እንጀራ እየጋገረ የተጋገረን እንጀራ መሶብ ላይ የተቀመጠን እንጀራ እየገለበጠ እየበላ ያለ ስርዓት፣ ወርቅና ብር ከብትና ዶሮ ሳይቀር እየዘረፈ ያለ ስርዓት። ከዚህ ስርዓት ጋር ቁጭ ብሎ መደራደር እውነት ለመናገር ፋኖን የሚመጥነው እንዳልሆነ ስላወቀ ይሄን ድርድር መቀበል እንደማይችሉ ነው የኔ ግምት የሚያመላክተው። መሳይ፣ በጣም ነው የማመሰግነው። እንግዲህ ከፋኖ አንጻር የተለያዩ መረጃዎች አሁንም እየመጡ ነው በየዕለቱ አዳዲስ